በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመድኃኒታችን የኢየሱስ ክርስቶስ ልጆች የተዋሕዶ እምነት ተከታዮች ክቡራንና ክቡራት እንደምን አላችሁ? እንደምን ሰነበታችሁ? እንኳን ለብርሃነ ትንሣኤው አምስተኛ ቀን ለሆነው ለአዳም ሐሙስ በሰላም አደረሳችሁ፣ አደረሰን። አምላካችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ዛሬ አምላካችን ኢየሱስ ክርስቶስ ከተነሳ አምስተኛ ቀን ነው፣ ሐሙስ ማለት ነው፣ አምስተኛ ቀን ነው። ይህ ቀን ደግሞ ማን ተብሎ ይጠራል ሲባል አምስተኛው ቀን አዳም ሐሙስ ይባላል። አዳም ሐሙስ እንደ ቀኑ ሐሙስ ብለን እንጠራዋለን። እንደ ቤተ ክርስቲያናችን ታሪክ ደግሞ አዳም ሐሙስ ብለን እናከብረዋለን ወይንም አዳም ሐሙስ ብለን እንጠራዋለን። የዛሬውን ቀን ማለት ነው። ከማን ጋር አያይዘን? ከአዳም ጋር ከአዳም ታሪክ ጋር አያይዘን እንነጋገራለን፣ ወይንም ከአዳም ታሪክ ጋር አያይዘን ስሙን እንጠራዋለን። የዛሬውን ቀን ማለት ነው። ይህ አምስተኛ ቀን በአዳም ስም ተሰይሞ ለምን ይጠራል? ወይንስ በዚህ ቀን አዳም የተጠራበት፣ የሚነሳበት፣ የሚወሳበት፣ የሚመሰገንበት ቀን የሆነው ለምንድን ነው የሚል ነው። እዚህ ጋ ጥያቄ የሚፈጥረው ማለት ነው። ለዚህም ደግሞ ቤተ ክርስቲያናችን መልሱን አዘጋጅታ አስቀምጣለች። ቅድሚያ የሚከበርበትን በዓል ስታዘጋጅ ከበዓሉ ጋራ፣ ከሚከበርበት በዓል ጋራ ወይም ከሚከበርበት ቀን ጋራ ምስጢሩንም አያይዛ አመስጥራ አስቀምጣ ነው እንጂ እንደው ዝም ብላ በልብ ወለድነት ያስቀመጠችው ወይንም የምታከብረው አይደለም። የዛሬውን ቀን አዳም ሐሙስ ላይ የምታከብረው በልቦለድነት ወለድነት አይደለም ከምስጢር ጋር አያይዛ ነው። ስለዚህ አዳም ሐሙስ ተብሏል። ቀኑ ስንተኛ ቀን ነው ብለናል? አምስተኛ ቀን ነው። እንግዲህ እዚህ ጋር ነው ምስጢሩን ሁላችንም መረዳት ያለብን። ዛሬ አምስተኛ ቀን ነው። አምስተኛ ቀን ሲሆን ደግሞ ማን ተብሎ ተጠራ? ቀኑ ደግሞ አዳም ሐሙስ ተብሎ ተጠራ። ምሳሌ አዳም ከገነት በስንት ሺ መቶ ዘመን ወጣ ብለን ስንናገር ቤተ ክርስቲያናችንም ስትናገር ስታስቀምጥ ይህን ታሪክ አምስት ሺ አምስት መቶ ዘመን መድኃኒታችን ኢየሱስ ስለ አዳም የሰጠው ቃል ኪዳን በአምስት ሺ አምስት መቶ ዘመን ይህ እንደውም በእኛ አቆጣጠር ነው እንጂ በመድኃኔ ዓለም በእግዚአብሔር አቆጣጠር ግን አምስት ቀን ተኩል ነው ያለው። አምስት ቀን ተኩል አምስት ቀን ስንል ደግሞ ከመቼ ጀምረን ነው የምንቆጥረው? እሁድ፣ ሰኞ፣ ማክሰኞ፣ እረቡ? ዛሬ ሐሙስ አምስት ማለት ነው። ይሄ አምስተኛ ቀን በማን ቃል የተነገረ ነው ሲባል በራሱ በባለቤቱ በእግዚአብሔር ቃል የተነገረ ነው። ይሄ አምስተኛው ቀን ማለት ነው። ለአዳም በአምስተኛው አምስት ቀን ተኩል አድነሃለሁ ብሎ ለአዳም የገባለት ቃል ኪዳን ቀኑ ስንተኛ ቀን ነው ሲባል አምስተኛ ቀን ነው። አምስት ቀን ተኩል ወይንም አምስት ቀን ከስድስት ሰዓት እንደማለት ነው። ቀኑ አምስተኛ ቀን ነው። ሰዓቱ ደግሞ ስድስት ሰዓት እንደማለት ነው። በዚህ ምክንያት ቤተ ክርስቲያን ይህንን ምስጢር በመያዝ የአዳምን በዓል በአምስተኛው ቀን ታከብረዋለች። መድኃኔ ዓለም ኢየሱስ ክርስቶስ በአምስት ሺ አምስት መቶ ዘመን ሲፈጸም እንደኛ አቆጣጠር እንደ ክርስቶስ ደግሞ አቆጣጠር በአምስት ቀን ተኩል አድኖታል አዳምን አድንሃለሁ ባለው ቃል ኪዳን መሰረት በአምስተኛው ቀን አድኖታል። ይህች ቀን መቼነች ቀኗን ስና የአዳም የወጣባት ዓርብ ከዘጠኝ ሰዓት በኋላ ነው ቅዱስ ያሬድም ያን ቃል ጠቅሶ በዛሬው ሊቃውንት የሚያመሰግኑት በቤተ ክርስቲያን የሚናገሩት ይቤሎ እግዚኦ ለአዳም ናአጻ ምስለ ነፍሰ ጻድቃን አዳም ከዚህ በኋላ በሲኦል መኖሩ በቃህ ና ውጣ ብሎ ጌታው አዳምን ከሲኦል ጠርቶ አወጣው ብሏል ቅዱስ ያሬድ ምስለ ነፍሰ ጻድቃን ከወዳጆቹ ከነ አብርሃም ከነ ይስሐቅ ጋራ አብሮ አወጣው ይሄ መቼ ነው የተደረገው ሲባል አምስት ሺህ አምስት መቶ ዘመን ተፈጽሞ ዓርብ ከዘጠኝ 9 ሰዓት በኋላ የስቅለት ማለት ነው። ስለዚህ አምስት ሺህ አምስት መቶ ዘመን ሲፈጸም አዳም ስለዳነ በዓሉም ደግሞ በአምስተኛው ቀን መድኃኒታችን ኢየሱስ በተነሳ በአምስተኛው ቀን መከበር አለበት ስትል ቤተ ክርስቲያን በሰፊ ይህን ምስጢር በማየት ዛሬ አምስተኛውን ቀን አዳማሙስ ብላ ታከብራለች። ስያሜውንም አዳማሙስ ብላ ትጠራዋለች። ስለዚህ አዳማሙስ ማለት አምስተኛው ቀን አምስት ሺ አምስት መቶ ዘመን አዳም የወጣበት ቀን ማለት ነው። ይሄ ሲቆጠር መቼ ነው? ዛሬ ለትንሣኤው ማለት ነው። ለትንሣኤው ለዘመኑ የአምስት ሺ አምስት መቶ ዘመን ብለናል። ለክርስቶስ ትንሣኤ ደግሞ አምስተኛ ቀን ነው። የክርስቶስ ትንሣኤ የእኛ ትንሣኤያችን ስለሆነ አዳም የተነሳበት ቀን ነው ማለት ነው። ከሲኦል የወጣበት ያው ትንሣኤው ነው። ስጋ ባይነሳ በነፍስ ተነስቷል። በነፍስ የተነሳው በስንተኛው ቀን ነው? በአምስት ሺ አምስት መቶ ዘመን ነው። ስለዚህ በአምስት ሺ አምስት መቶ ዘመን የነፍስ ትንሣኤን ከተነሳ ኋላም የሥጋ ትንሣኤ ስለሚጠብቀው በአምስተኛው ቀን መከበር አለበት ስትል ቤተ ክርስቲያን የአዳምን ከሲኦል መውጣት በአምስተኛው ቀን ዛሬ ታከብራለች ማለት ነው።